ያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር ዋና ዋናዎቹን በቅድሚያ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 ይህንንም እንመለከታለን። በአዲስ አበባ መንግስታዊው ቢሮ ተዘረፈም። ዝርፊያው የተፈጸመበት መስሪያ ቤት ኃላፊም ከሥራ ታግደዋል። ከምንጮቻችን የተገኘው መረጃ ይቀርባል። ድርጅቱ የብልጽግናው አገዛዝ ባለሥልጣናት ትግራይን እያሸበሩ ነው አለም። በትግራይ ክልል ጦርነት ለመክፈት እየተዘጋጁና የጦርነት ፕሮፓጋንዳም እያከናወኑ ናቸው በማለትም ከሷል። ሳሙታ አላችሁም ጀነራሉ የሚያሰለጥኗቸውና የሚያሰማሯቸው ታጣቂ ኃይሎች ለአፋር ህዝብ መጠቃት ምክንያት ሆነዋል ሲል ተቋሙ ገለጸም። አገዛዙ የገጠመውን ቅቡልነት ለማግኘት በማለም የሚያራግበው የቀይ ባህር አጀንዳ የአፋር ህዝብን የጦር ሜዳ የሚያደርግ ነውም ብሏል። ሌላኛው መረጃችን ነው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 ቱ ዜጎች ማጥፋት ላይም ክራሞቱን አድርጓል። ዋና አዛዡ እንዳለቆቻቸው ሁሉ የፋኑና የኦሮሞ ነጻነት ኃይሎችን ተሽሎክላኪ ሲሉ ገልጸው እየተዋጋናቸው ቀጥናላል ሲሉም ተደምጧል። ጄኔራሉ ከኦሮሞ ነጻነት ጦር ጋር እየተዋጉ ከቀጠሉባቸው አካባቢዎች ውስጥ አንዱ ደግሞ ምስራቅ ሸዋዞን ፈንታሌ ወረዳ የወረዳ በንቲና ሞጋሳ አካባቢ ይገኝበታል ብለዋል። ከሰሞኑ በኦሮሚያ ክልል እየተደረጉ ያሉት ውጋዎች እምብዛም የተነገረላቸው አይሆኑ እንጅም ጠንከር ያለመልክ ያላቸው ናቸው። በተለይም በወለጋ ቀጠና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 ሶስተኛ ነው። በሰሜን ሸዋ ዞን ደራ ወረዳ ባደረግኩት ውጊያም ጃል ኢላሙ የተባለ አመራርን ጨምሮ በርካቶች እንደመሰስኩ ይላል። የሀገሪቱ እዞችና ወታደራዊ አዛዦች እንዲደመሰስ ናቸው አጠናቀቅ ናቸው እያሉ ያለፉት የብልጽግናው አመታትንም አሳልፈዋል።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 ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አመሰግናለሁ።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 በአዲስ አበባ መንግስታዊ ቢሮ ተዘረፈም፣ ዝርፊያው የተፈጸመበት መስሪያ ቤት ኃላፊም ከስራ ታግደዋል። በአዲስ አበባ መካኒሳ አካባቢ በሚገኘው የአንበሳ አውቶቡስ ዲፖ ላይ የተፈጸመው ዝርፊያም ቀድመው ያወቁት የከተማ ኃላፊዎች ተጠርጣሪዎችን እንዲያመልጡ ማድረጋቸውም ተሰምቷል። የብልጽግናው መንግስት አድሏዊ ተግባራትና ዝርፊያ ከሚፈጸምባቸው ተቋማት መካከል አንዱ የሆነው የአዲስ አበባ ከተማ አንበሳ አውቶቡስ ሰራተኞችን እንደገና በመፈተን ሰበብ በብሔርና በሃይማኖት እየለየ እንዲባረሩና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 ተሰጥቷል። ከዛ በኋላም ጉዳዩን ማንሳት ተከልክለዋል። ሰርቋል የተባሉ ሰዎች ግን እንዳልተያዙ ተረጋግጧል ሲሉም አብራርተዋል።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 መጉዳቱን ቀጥሏል። ለምን ያለው ከዚህ ተግባሩ ይልቅ ለትግራይ ህዝብ ግዛታዊ አንድነትና ለተፈናቀሉ ዜጎች መመለስ መስራት በተገባው ነበር ሲልም ጠቁሟል። ጀነራሉ የሚያሰለጥኗቸውና የሚያሰማሯቸው ታጣቂ ኃይሎች ለአፋር ህዝብ መጠቃት ምክንያት ሆኗል ሲል ድርጅቱ ገለጽም። አገዛዙ የገጠመውን ቅቡልነት ለማግኘት በማለምቅ የሚያራግበው የቀይ ባህር አጀንዳም የአፋርን ህዝብ ጦር ሜዳ የሚያደርግ ነውም ይላል። የአፋር ክልል ርዕሰ መስተዳድራቱ አወል አርባን የክልሉን ህዝብ ቁማር አስይዘዋል ያለው የአፋር ብሔራዊ አንድነት አብዮታዊ ግንባር አጉጉሞ ተላላኪውን ክልላዊ መስተዳድር ለማስወገድ ቁልፉ ተግባር የአብይ አህመድን አገዛዝ ማስወገድ ነው ብሏል። አብይ አህመድና አወል አርባ እንደዚሁም ሌሎች ኃይሎች ልማት ማልማት ሲያክታቸው ውድመትን ለመፈጸም በህዝባችን ላይ በግራና በቀኝ ተነስቷል ያለው አጉጉሞ ይህንን አገዛዝ ለመጣል ከሌሎች ብልጽግናን ለመታገል ከሚፈልጉ ኃይሎች ጋር እንደምንተባበር ይታወቅልን ብሏል። አፋር ክልል የኤርትራና የትግራይ መንግስታትን በትጥቅ ትግል ለማስወገድ በሚሰሩትና በጀኔራል ተስፋ ያያሌው አስተባባሪነት የሚንቀሳቀሱ ታጣቂዎች መሰልጠኛ ሆኗል የሚለው ድርጅቱም ከህወሀት አኩርፎ የወጡ የትግራይ የሰላም ሀይልንን የሚሉ መሰልጠኛና መዋጊያ ቀጠና አድርገውታል። ይህ በመሆኑም የአፋር ህዝብ የከባድ መሳሪያና የድሮን ድብደባ ሰለባ ሆኗልም ይላል። አቶ አወላር ባንጊ አብይ አህመድ ተላላኪ ያለው አጉጉሞ አፋርን የጦር ሜዳ ለማድረግ የክልሉን የልማት በጀት አጥፎ ለጦር ማሰልጠኛ እያዋለው ነው ሲልም ይገልጻል።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 ማተራመስ አጠቃላይ በምስራቅ አፍሪካ ውስጥ የጦር ሜዳ ለማድረግ እየተሰራ ስለመሆኑ ጠቅሶ ከዚህ አገዛዝ ጋር መንግስታት ያላቸውን ግንኙነት እንዲያጤኑ ሲልም ጠይቋል።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 ጠበቃቸው ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።